ስማም የዚህ ሰውዬ ድም እንዴት እንደሰለቼ ነግራችሁ አልችልም። በኢትዮጵያ ቁጥር አንድ የቶክ ሾ አዘጋጅ በሆነው ሰይፉ ፋንታውን ላይ ከባድ የሆነ ተቃውሞና እስከሞት እስከ ሞት የሚያደርስ ዛቻና ማስፈራሪያ እየተሰነዘረበት ይገኛል። የዚህ ምክንያት ምንድን ነው የሚለውን ከዚህ ቪዲዮ አስከትዬ እኔ የምነግራችሁ ነገር ይኖራል። እናንተም የራሳችሁን ሀሳብ አስተያየት ትሰጡበታላችሁ። መጀመሪያ ግን በእሱ ላይ ተቃውሞ ካነሱ ሰዎች መካከል የተወሰኑትን በቪዲዮ እንመልከትና የበለጠ ግልጽ ይሆንላችኋል። መጀመሪያ ይህን ቪዲዮ አብረን እንመልከት። መ ገለአራ ምንድን ነው ይለፈጠር ያለው የቮቲንግ ስታተስ በቀዘቀዘበት ጊዜ ከመሬት ተነስቶ እንዴት ብሎ ነው ይሄ ሁሉ ወር የሚጨምረው? ሲጀመር ማንም ቢበናው ህዝቡ የመረጠው ከሆነ ችግር የለም። ማንም ቢወስደው የስንት ሰው ልፋት ነው ከንቱ እያደረጋችሁት ያላችሁት? ወይስ እስኪ አንተ እስከ ዛሬ ድረስ የትግራዋይ ጥላቻ አለብን ከዚህ ፊት የምናውቀው ለትግራዊ ያለህን ጥላቸው በግልጽ ያሳየህን ሰው ነ ሰይፉ፣ አንተሆን እያደረክ ያለው ነገር ልክ ነው ወይ? ምን እያደረክ ነው? እዚህ ጋ ፈልገንና መርጠን ባልተወለድንበት ብሔር ላይ ጥላቻ ለምታሳዩን ሰፋ ያለ ጉድጓድ መግባት ትችላላቸውነ ትናንት፣ አንተ መላጣ ሰይፉ የምትባል ሰው እያደረግከውን ኢስናት ፌር ፍታዊ አይደለም። ዩኒኖ ማን ነው የምትባለው ችክሬተሯን ጠርተህ ለብቻዋን ቅስቀሳ ነው፣ ዘመቻ ነው ያደረከው፣ አዶናይ እንዳያሸንፍ ማለት ነው። አዶናይ ግን ባያሸንፍም ኦሮዲ ይችላል። በብሔር በሚባላበት ሀገር ላይ ፍቅርን አስተምሯል እ ያስተማረው ትህትና ነው፣ ፍቅር ነው ያስተማረው። አዶናይ ለጠቅላላ ኢትዮጵያ ተምሳሌት ነው። አንተ ግን ዘረኛ ነህ። ሰው በግድ ዘረኛ የምታደርጉ ባለጌዎች ናቸው። አዶናይ ግን መኪናውን ባይወስድም ባያሸንፍም ኦልሬዲ አሸንፈዋል ይችላል። ለዚህ ነው ብቻዋን ጠርተ ሁለታቸውን ጠርተ መልካም ድል አትላቸውም ነበር። አንተ አጋሰስ በጣም ነው የምታሳፍሩ። በጣም ማለት ነው። እንግዲህ እንደተመለከታችሁት ነው በሰይፉ ላይ የተነሳው ተቃውሞ፣ ልክ ነው፣ ልክ አይደለም ከሚለው ሀሳብ እንጀምራለን። እኔ የግሌን ሀሳብ አስተያየት እሰጣለሁ። እናንተም ደግሞ የግሌ የተሰማችሁን ሀሳብ አስተያየት ከስር ትጽፉልኛላችሁ። በመጀመሪያ ደረጃ እንግዲህ ይህንን ውዝግብ እያስነሳ ያለው በዘንድሮ ዓመት የሚካሄደው የቲክቶክ ሬቲንግ አዋርድ ነው። በዚህ የቲክቶክ የሽልማት ፕሮግራም ላይ እንግዲህ የአመቱ ምርጥ ቲክቶከር ማን ነው የሚለው እንደ ሌላው ጊዜ እንግዲህ አጓጊ አይደለም። ምክንያቱም ከዚህ ቀደም በሚደረጉ የቲክቶክ አዋርዶች ላይ እንደምታውቁት ቦታው ላይ ሁሉም ሰው በተገኘበት አሸናፊው ከሌ ነው ተብሎ እስኪጠራ ድረስ ማንም አያውቅም ነበረ። በዘንድሮ ግን ህዝቡ ገና ካሁኑ ማን እንደሚያሸንፍ አውቆታል። ሁለት ግለሰቦችን በራሱ መርቷል። ከነዚህ ሁለት ግለሰቦች ውጪ የቲክቶክ አዋርድ ለሌላ ሰው የሚሰጥ ከእንግዲህ በኋላ ኢትዮጵያ ውስጥ ቲክቶክ አዋርድ የሚዘጋጅ አይመስለኝም። ማንም አይቀበለውም። ምክንያቱም እሱ በራሱ ሁለት ሰዎችን ነጥሎ አውጥቷል። ታዲያ የሰይፉ ፋንታሁን ትልቁ ስህተት እዚህ ጋር ነው። ምክንያቱም ደግሞ ሰይፉ ፋንታሁን እንደሚታወቀው በኢትዮጵያ ቁጥር አንድ ቶክሾ አዘጋጅ ነው። የእሱ ፕሮግራም እንግዲህ በመላው ሀገሪቷም ሆነ በመላው ዓለም ተደራሽ ነው። እንዲህ አይነት ትልቅ የቶክሾ ፕሮግራም አዘጋጅ መሪ ስትሆኑ ደግሞ ወደ ሕዝብ የምታቀርቡት ነገር በጣም ጥንቃቄ ይፈልጋል። ምክንያቱም በእናንተ ምክንያት የሚፈጠር ብዙ ለውጦች ስለሚኖሩ ብዙዎችን እያስቆጣ ያለውም ነገር እንግዲህ ሰይፉ ፋንታሁን የግል ፍላጎቱን ለአንድ ሰው ያደላ በሚመስል መንገድ ያደረገው ነገር በመሆኑ ነው። ይህም ድርጊቱ ታዲያ ትክክል አይደለም ከሚሉት ሰዎች መካከል እኔም አንዱ ነኝ። ምክንያቱም ሰይፉ የሚያቀርባቸው ፕሮግራሞች አይታችሁ ከሆነ በጣም ተደራሽ ናቸው። በቲክቶክ፣ በፌስቡክ ወይም ደግሞ በዩቱብ ብቻ የሚቀርቡ ፕሮግራሞች አይደሉም። በቴሌቪዥን ለመላው ሀገሪቷም እንዲሁም ደግሞ ከሀገርም ውጭ ላሉ ብዙ ኢትዮጵያን ጋር ተደራሽ እንደመሆኑ መጠን እሱ የሚናገራቸው እያንዳንዱ ቃላቶች ከፍተኛ የሆነ ተጽዕኖ አለው። ያን ተጽዕኖ ደግሞ በእነዚህ ሁለት ግለሰቦች መካከል የነበረውን ፉክክር እንዴት እንደለወጠው ተመልከቱ። ዩቲናስ ሰይፉ ፋንታሁን ላይ ከመቅረቧ በፊት የነበራት የቮት መጠን ሰባ ሺህ ወደ ሰማንያ ሺህ ነበር እና ልክ ሰይፉ ላይ በቀረበች ማግስት ግን በአንድ ቀን በሚባል ደረጃ ከአርባ ሺህ እስከ ሀምሳ ሺህ የሚሆን ቮት ነው የጨመረችው እና በአንዴ ወደ መቶ ሰላሳ ሺህ ነው የገባችው እና ይሄ ምን ያህል ተጽዕኖ እንዳለው ነው የሚያሳየው። ታዲያ የሰይፉ ፋንታሁን ስህተት ምኑ ጋ ነው ካላችሁኝ ሰይፉ ማድረግ የነበረበት ሁለቱንም አንድ ላይ አቅርቦ ለሁለቱም መልካም እድል መመኘትና ምረጧቸው ማለትም ካለበት ሁለቱንም አቅርቦ ነበር ማለት የነበረበት ነገር ግን የግል እሳቤ እስኪመስል ድረስና አሁን ብዙዎችን ባስቆጣ መንገድ አንድን ግለሰብ ብቻ ግን አቅርቦ ያን ሰው እንዲመረጥ ፕሮሞት ማድረግ ግን ይሄ ትክክል አይደለም። ምክንያቱም ይህ የግል ፕሮግራሙ አይደለም። የሚያቀርበው ፕሮግራም ለብዙ ሰው ተደራሽ እንደመሆኑ መጠን ትልቅ ተጽዕኖ ይፈጥራል እና ይሄ ተጽዕኖ ነው እንግዲህ በአሁኑ ሰዓትም ብዙዎችን እያስቆጣ ያለው። ከዛ ከዛ አንጻር እናንተስ ምን ትላላቸው? የሰይፉ ፋንታሁን ድርጊት ትክክል ነው ነው የምትሉት ወይስ ደግሞ ልጆቹ ሰይፉ ፋንታሁንን እየተናገሩበት ያለው መንገድ ልክ አይደለም ነው የምትሉት? ሀሳብ አስተያየታችሁን ከስር ትጽፉልኛላችሁ። እንደኔ ግን አዶናይም ሆኑ ዩቲናስ ሁለቱም የየራስ የሆነ የግል ተከታዮች አሏቸው። የግል ተከታዮቻቸው ቮት ማድረግ ሲገባቸው፣ ግን አንድ ትልቅ ፐብሊክ ሚዲያ አንድን ግለሰብ ለብቻ አቅርቦ ግን እንዲመረጥ ቅስቀሳ ማድረግ ግን በጣም ትልቅ ስህተት ነው ብዬ ነው የማምነው። ይህንን ሀሳብ ስሰጥ እኔ አዶናይን ምረጡ ወይም ደግሞ ዩቲናስን ምረጡ እያልኩኝ ወይም ደግሞ አዶናይ አለመመረጡ ትክክል አይደለም፣ ዩቲናስ ናት መመረጥ ያለባት የሚል ሀሳብ እያቀረብኩ ሳይሆን የሚዲያ አካል ስትሆኑ እና ብዙ ተከታይ ሲኖራችሁ የግል ሀሳባችሁን እና የግል ስሜታችሁን ልትቆጣጠሩ ይገባል። ምክንያቱም ሌላ ሰው ላይ ትልቅ ተጽዕኖ ስለሚፈጥር። ለምሳሌ ከአዶናይ እና ከዩቲናስ ማንን ትመርጣለህ ብትሉኝ የራሴን ምርጫ በግሌ ሁለቱም ጥሩ ስለሰሩ ለሁለቱም ድምፅ ልሰጥ እችላለሁ እንጂ አንዱን ዝቅ አድርጌ አንዱን ከፍ ማድረግ ግን የለብኝም። ምክንያቱም በግላችሁ የምታነሱትን ሀሳብ ራሳችሁ ጋር በግል ነው መጨረስ ያለባችሁ። ፐብሊክ ፊገር ስትሆኑ እና ብዙ ተከታታይ ግን ሲኖራችሁ አንዱን ለብቻ ምረጡ ብሎ መናገር ከፍተኛ ተጽዕኖ ስለሚፈጥር ለዚህ ነው ሚዲያ ላይ ያለ ሰው ከሃይማኖት ከፖለቲካ ከዘር ውጭ ሆኖ የግሉን ሀሳብ ሳይሆን የሕዝቡን ሀሳብ ማንጸባረቅ ያለበት። ያ ማለት ግን ያ ግለሰብ ሃይማኖት የለውም ወይም ፖለቲከኛ አይደለም ወይም ደግሞ ዘር የለውም ማለት አይደለም። የሱን የግል ሀሳብ በግሉ ሌላ ጊዜ መናገር ይችላል እንጂ ፐብሊክ ላይ ለብዙ ሰዎች የግሉን ሀሳብ ብዙዎች ላይ አንጸባርቆ ተጽዕኖ መፍጠር ግን የለበትም። ባይኔ እስኪ የእናንተንም ሀሳብ አስተያየት ከስር ጻፉልኝ። መልካም